ሰላም ጤና ይስጥልን፣ የተከበራችሁ የብስራት ዩቲዩብ ተመልካቾቻችን። የብስራት የመረጃ ሰዓታችን እንሆ ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምረት ታደሰ አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥና ከባህር ማዶ ያገኘናቸውን ወቅታዊ መረጃዎች ወደ እናንተ የምናደርስ ይሆናል። በቅድሚያም የሀገር ውስጥ መረጃዎችን ወደ እናንተ አደርሳለሁ። የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ኪራይ ዋጋ በከፍተኛ ሁኔታ መጨመሩን ተከራዮች ቅሬታ አቀረቡ። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጭማሪ እያሳየ የመጣው የቤት ኪራይ ዋጋ ንረት ስጋት እንደፈጠረባቸው ነዋሪዎች ይናገራሉ። በአሁኑ ወቅት የቤት ኪራይ ጭማሪ ከማሳየቱ በተጨማሪ በምንፈልገው ሰፈርና ለስራ ቦታችን ቅርብ በሆኑ አካባቢዎች ላይ ቤት ማግኘት ባለመቻላችን ከፍተኛ ለሆነ የትራንስፖርት ወጪ ተዳርገናል ሲሉ ብስራት ሬዲዮ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ገልጸዋል። ለኢኮኖሚ አቅማችንና ከስራ ቦታችን ጋር ቅርበት ያለው ቤት ለማግኘት ተቸግረናል የሚሉ ቅሬታ አቅራቢዎች እንደተናገሩት የኤሌክትሪክ ክፍያ ጨምሯል በሚል ምክንያት አከራዮች ለስቶቭና ለምጣድ የምንከፍለው ክፍያ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 ሎት ከሆነ የምንጠየቀውን ክፍያ ከፍለን እንኳን በረፍት ቀን አብዛኛው ሰው ቤት በሚቀመጥበት ቀን ከቆጣሪ መብራት የሚያጠፉ አከራዮች መኖራቸውን ይናገራሉ። የቤት ዋጋ ንረት እየተባባሰ መምጣቱን ተከትሎ የኑሮ ጫና አሳድሮብናል የሚሉ ቅሬታ አቅራቢዎች የሚመለከተውን አካል የዋጋ ማረጋጋት ስራ እንዲሰራ ጠይቀዋል ስትል መባ ወርቅነህ ዘገባለች። አገልግሎት በገንዘብ ሲሸጡ የነበሩ የቦሌ ወረዳ አስራ ሁለት ቡድን መሪና ባለሙያዎች ከመንግስት ስራ ተሰናበቱ። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በቦሌ ክፍለ ከተማ ወረዳ 12 የነዋሪዎች ቡድን መሪ የሆኑትን ጨምሮ አገልግሎቶችን በገንዘብ ሲሸጡና ሕብረተሰቡን ሲያንገላቱ የነበሩ ባለሙያዎች ከመንግስት ስራ እንዲሰናበቱ ውሳኔ መተላለፉን ብስራት ሬዲዮ ሰምተዋል። ኤጀንሲው በደረሰው የተገልጋይ ጥቆማ የቦሌ ክፍለ ከተማ ወረዳ 12 የነዋሪዎች አገልግሎት ቡድን መሪ የሆኑት አቶ ክብረት ቦጋለ እንዲሁም የነዋሪዎች አገልግሎት ባለሙያ የሆኑት አቶ ሞላ ልንገራው በተለያዩ ጊዜያት ተገልጋዮች ላይ እንግልት ይፈጥሩ እንደነበር ተነግሯል። በተጨማሪም አገልግሎትን ማገልግሎትን ያለ አግባብ በገንዘብ ሲሸጡ እንደነበር በማስረጃ በመረጋገጡ በአዋጁ 87/2017 ዓ.ም ላይ በተቀመጠው አሰራር መሰረት ከስራ እንዲሰናበቱ ውሳኔ ተሰጥቷል። ይህ የተቋሙ ውሳኔ ለሌሎች ተቋማትም ሆነ ሌሎች የተቋሙ ሰራተኞች ትምህርት የሚሰጥ መሆኑ የተገለጸ ሲሆን አሁን ህብረተሰቡ የሚገጥመውን ችግር ለመቅረፍ ኤጀንሲው ቁርጠኛ እርምጃ ለመውሰድ ዝግጁ መሆኑን ጭምር ማስታወቁ ብስራት ሬዲዮ ከኤጀንሲው ያገኘው መረጃ ያሳያል። ስትል ሄደን ሽመልስ ይዘግባለች የተከብራችሁ ተመልካቾቻችን ለእለቱ ያዝንላችሁ የሀገር ውስጥ መረጃችን ይህን ይመስል ነበር አሁን ደግሞ ወደ አለም አቀፍ መረጃችን እናልፋለን የአፍሪካ ሀገራት በአማካይ ከአመታዊ ገቢያቸው 14 በመቶ እዳ ለመክፈል እንደሚያውሉት ተነግሯል ከሰላሳ በላይ መሪ ኢኮኖሚስቶች የቀድሞ የገንዘብ ሚኒስትሮችና የማዕከላዊ ባንክ ሰራተኛ ዝቅተኛና መካከለኛ ገቢ ላላቸው ሀገራት አፋጣኝ የዕዳ ስረዛ ጠይቀዋል። የብድር ክፍያ መከፈል መንግስታት ለመሰረታዊ አገልግሎቶች የገንዘብ ድጋፍ እንዳይሰጡ እያደረጋቸው መሆኑን አስጠንቅቀዋል። እሁድ እለት በተለቀቀው ደብዳቤ በሚቀጥለው ወር የአለም ባንክና የአይኤምኤፍ አመታዊ ስብሰባዎች ላይ ሀገራት የዕዳ ክፍያን መፈጸም ቢቀጥሉም በልማት ላይ ስህተት እየሰሩ ነው ብለዋል። በአለም ዙሪያ ያሉ ሀገራት ለት ትምህርት ቤቶች ለሆስፒታል፣ ለአየር ንብረት እርምጃዎች፣ ወይም ለሌሎች አስፈላጊ አገልግሎቶች ከመክፈል ይልቅ የተጋነነ የዕዳ አገልግሎት ወጪ እየከፈሉ ነው ሲል ደብዳቤው አመልክተዋል። ከደብዳቤው ፈራሚዎች መካከል የኖቤል ተሸላሚው ኢኮኖሚስት ጆሴፍ ስቲግሊዝ፣ የኮሎምቢያ ማዕከላዊ ባንክ ገዢ ጆሴ አንቶኒ አካምፖ እና የደቡብ አፍሪካ የቀድሞ የገንዘብ ሚኒስትር ትሬቨር ማኑኤል ይገኙበታል። የምጣኔ ሀብት ምሁራን እንዳሉት የአፍሪካ መንግስታት አሁን በአማካኝ 17 በመቶ የሚሆነውን መንግስት ገቢ ለዕዳ አገልግሎት ያወጡታል 32 የአፍሪካ ሀገራት ለጤና አገልግሎት ከመስጠት ይልቅ ለውጪ እዳ አገልግሎት የሚውሉ ሲሆን 25ቱ ደግሞ ከትምህርት ይልቅ ለዕዳ ይመደባሉ ደብዳቤው በዕዳ አገልግሎት ላይ የሚውለውን የመንግስት ገቢ አማካኝ በ10 በመቶ ቢሆንም በ21 ሀገራት ውስጥ ወደ 10 ሚሊዮን ለሚጠጉ ሰዎች ንጹህ ውሃ ማቅረብ ይቻል ነበር በተጨማሪም በየአመቱ ከአምስት አመት በታች የሆኑ ወደ 23 ሺህ የሚጠጉ ህጻናትን ሞት መከላከል ይቻል ነበር ይላል ይህ ጥሪ የቀረበው በመላው አፍሪካ የሚገኙ ይህ ጥሪ የቀረበው በመላው አፍሪካ የሚገኙ የጤና አጠባበቅ ስርዓቶች ከባድ የጭንቀት ምልክቶች በታዩበት ወቅት ነው። በዚህ አመት መጀመሪያ ላይ በአክሽን ኤድ አማካኝነት የቀረበው አንድ ዘገባ እንደሚያመለክተው በስድስት የአፍሪካ ሀገራት ዘጠና ሰባት በመቶ የሚሆኑ የጤና ባለሙያዎች ደሞዛቸው መሰረታዊ ወጪዎችን ለመሸፈን በቂ አይደለም ይላሉ። በበጀት መቆራረጥ ምክንያት ከአስሩ ዘጠኙ የመድኃኒትና የመሳሪያ እጥረት ገጥሟቸዋል። ሐማስ የተኩስ አቁም ስምምነት መደረሱን ተከትሎ የእስራኤል ምርኮኞችን መልቀቅ ጀምሯል። በጋዛ ያለውን ጦርነት ለማስቆም የተኩስ አቁም ስምምነት የመጀመሪያ ምዕራፍ በመጀመሩ ሐማስ ሰባት እስራኤላውያን ታጋሾችን ለዓለም አቀፍ ቀይ መስቀል ኮሚቴ አስረክቧል። የቴሌቪዥን ቻናሎች እንዳሳዩት ምርኮኞቹ በቀይ መስቀል በኩል ተላልፈዋል። በአስር ሺዎች የሚቆጠሩ ሰዎች ህዝባዊ ትዕይንቶችን ለመከታተል በተገኙበት እስራኤል ውስጥ ደስታ ተፈጥሯል። የእስራኤል ጦር ምርኮኞቹ መለቀቃቸውን አረጋግጦ በኤክስ ላይ ባሰፈረው ጽሁፍ እንደገለጸው የተፈቱት ሰባት እስረኞች ወደ እስራኤል ሲመለሱ በጦር ኃይሎችና በሺቤት የስለላ አገልግሎት ኃይሎች ታጅበው እንደሚገኙና የመጀመሪያው የሕክምና ግምገማ እንደሚያደርጉ ገልጸዋል። ከጦር የተፈቱት ታጋቾች ማታን አግሬስት፣ ጋሊና፣ ዚቭ በርማን፣ አሎን ኦሄል፣ ኢታሞር አሚራን፣ ማራን እና ጋይ ጊልቦን ዳላል እንደሚባሉ አስታውቋል። የአልጀዚራ ዘጋቢ ኑር ኦዴህ ከጆርዳን አማን እንደዘገበው ታጋቾች የሕክምና እርዳታ ሳይስፈልጋቸው እየተራመዱ ሲያካሄዱ ነው ብሏል። በስምምነቱ መሰረት ሀማስ በህይወት ያሉ ሀያ ታጋቾችን ሲለቅ በእስራኤል ሳይፈረድባቸው ተይዘው የሚገኙ ወደ ሁለት ሺ የሚጠጉ የፍልስጤም እስረኞች ይለቀቃሉ። ልውውጡ ላይ የተሳተፉ አንድ ባለስልጣን ለሮይተርስ እንደተናገሩት ሁሉም የፍልስጤም እስረኞች ከእስር ቤት ወጥተው አውቶብሶችን ተሳፍረዋል። የተከበራችሁ ተመልካቾቻችን ከብስራት ኢትዮ መረጃ የሚተላለፍላችሁ የእለቱ መረጃችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ አብሬያችሁ ቆይታ አደረኩ። ሰላም።